መልሰናል አድማቻችን። የዲዬጎ ማራዶናን ጉዳይ እንመልከት። እንግዲህ ከሞቱ በኋላ በርካታ መረጃዎች ሲወጡ እንደነበር ይታወቃል አሟሟቱ ላይ አሁን ግን አራት ወራትን የሚፈጅ የክስ ሂደት ተጀምሯል። ይህንን ጉዳይ እናንሳው። ከመቶ በላይ ምስክሮች ችሎት ፊት ሊቆሙ የሚችሉበት፣ አስራ ስድስት ሺህ የምርመራ ገጾች የሚገለጹበት ክስ ነው የሚሆነው። ይህንን ጉዳይ እናንሳ ግን እንዴት አለፍ የሚለውን ጉዳይ እንመልከት። በጣም ትልቅ ተጫዋች ነው ትልቅ ተጫዋች ነው። በኢንፍሉዌንስ ሜቢ ደ ሞስት ኢንፍሉዌንሽል ተጫዋች ነው በእኔ አስተያየት፣ በሰው ልብ ውስጥ በተለይ በአርጀንቲና ልብ ውስጥ ባለው ስፍራ ምክንያት ግን ደግሞ ሰዎች እንደ ሰው ስለሆነ ማለት የሰዎች ሊሸሹት ለዚህ ነው ዲዬጎ ና ማራዶና ብለው የሚከፍሉት። ማራዶና ሜዳ ውስጥ እነዚያን መታቶች የሚያደርገው በአስቴካ ጸሐይ ስር የእንግሊዝ ተከላካዮችን አደንዝዞ ያስቀረው እሱን ማራዶና ይሉታል። ዲዬጎ የሚሉትን ያንን የኮኬን ሱሰኛውን ጋዜጠኞች ላይ ጥይት የሚተኩ ሰውን ከማፊያ ጋር ከካሞራ ጋር ግንኙነት የነበረውን ይከፍሉታል። ፍሎ ያለበትን ግን ያ የሰው ድክመት ስለሆነ ከነ ቨልነራቢሊቲው ነው ሰዎች የሚወዱት። ማራዶና እና ግን ለሁለት ይከፍሉታል። ሰውን እንደ ሰው ያለውን ዲዬጎ ይሉታል እና በመጀመሪያው ጦር ስሙ ይጠሩታል። ማራዶና ግን ተጫዋቹ ነው። ያ ግዙፍ ሌላ ማንም ተጫዋች በታሪክ አንዳንድ ተጫዋች ሊደግማቸው የሚቸግራቸውን ነገሮች ያደረገ ነው ከሞተ አራት አመት አልፎታል። ኖቬምበር 2020 ላይ በኮቪድ ጊዜ ነበር ህይወቱ ያለፈው። ግን የአሟሟቱ ጉዳይ የሚከነክናቸው አርጀንቲናውያን ብዙ ናቸው። ተገድሏል ሳይሆን እንዲሞት ተደርጓል የሚሉ አሉ። በሁለቱ ተርሚኖሎጂዎች መካከል ልዩነት አለ። በንዝህላልነት በሙያ ንዝህላልነት ምክንያት ለሞት አብቅተውታል ተብለው ነው ሰዎች አሁን የተከሰሱት። ማክሰኞ ነው በመጨረሻ ከሁለት ጊዜ መዘግየት መጓተት በኋላ ችሎቱ ይህንን ጉዳይ ማየት የጀመረው እና አቃቢ ህጉ ሳን ኢስድሮ የሚባል በቦኔስ አይርስ በደሰ ከተማዋ ዳርቻ ባለ ፍርድ ቤት ፓትሪሶ ፌራሪ ይባላሉ። የመጀመሪያ የመክፈቻ ንግግራቸውን ስሜት በተሞላበት ሁኔታ ምስል እያሳዩ ለዳኛው የኦፕኒንግ ስቴትመንት የሚባለውን አሰምተዋል እና ለዳኛው ዲዬጎ ማራዶና በዛች ቲግሬ በምትባለው የቦነሳይረስ የከተማ ክፍል ውስጥ ለብቻው ምስቅልቅል ባለ ክፍል ውስጥ ህይወቱ አልፎ በነበረበት ጊዜ የተነሳ ፎቶግራፍን የኤልፒቤ ደ ኦሮ የሚሉትን የወርቃማው ልጅ ፎቶግራፍን እያሳዩ አስከሬኑ ሆዱ በጣም ተነፍቶ ነው የሚታዩ አባብጦ ነው የሚታዩ እናሳያቸውና አሁን እነዚህን የከሰስናቸውን ዶክተሮች፣ ሳይኪያትሪስቶች፣ ሳይኮሎጂስቶችና ነርሶች ጠርተን እንዲህ ሲሆን አላወቅንም ብለው ሲናገሩ ልስማቸው እንዲህ ሲሆን አላወቅንም ብለው ሲናገሩ ልስማቸው እያለ ምስሉን ያሳየ ነበር። ያንን ለማየት የሚከብድ ፎቶግራፍ ያሳየ ነበር። እዚህ መጥተው በዚህ ግድያ ውስጥ አልተሳተፍንም ካሉ እየዋሿችሁ ነው ማለት ነው። አሳሲኔሽን ብሎን የተናገረው አሳሲኔሽን ሆሚሳይድ ዌዝ ኢንቴንት ነው የሚሉት እነሱ በቤት ውስጥ በቸልታ ሊሞት እንደሚችል እያወቁ ሙያቸው የሚጠብቃቸው የሚጠይቃቸውን መሀል ላይ የገቡበትን ተግባር ባለመፈጸማቸው ምክንያት ነው ህይወቱ ያለፈው። እንግዲህ የሚባለው ጥፋተኛ ሆኖ ከተገኙ ከስምንት አመት እስከ ሀያ አምስት አመት በእስራት ሊያስቀጣቸው ይችላል። መቶ በትንሹ ምስክሮች ይኖራሉ አንዳንዶች መቶ 20 አንዳንዶች እስከ ሁለት መቶ ድረስ ምስክሮች ኤክስፐርቶች የቤተሰቡ አባላት ጓደኞቹ የአመታት የዲዬጎ ማራዶና ዶክተሮች ሁሉ ቀርበው በችሎት ፊት ምስክርነታቸውን ይሰጣሉ ተብሎ ይጠበቃል በትንሹ አራት ወር ይፈጃል የችሎቱ ሂደት ፌርናንዶ ቡርላንዶ የሚባሉ የማራዶና ሁለት ልጆች ጠበቃ እነዚህን ሰባት ተከሳሾች የሰይጣን ቡድን ዲያቦሊካል ኢንተራዥ ብለውን የጠሩት እንደዛ ነው ያደረጉት። አጠራራቸው እንደዛ ያለን። ዶክተሮቹ አሁን ያው ታያለሽ፣ በፍርድ ቤት አካባቢ መቼስ እንደ መመለክ ነው። በአርጀንቲና የዲዬጎ ማራዶና ስፍራ የእሱን ቲሸርት የለበሱ፣ የእሱን ምስል የተነቀሱ ሰዎች በሙሉ ይሰበሰባሉ ፍርድ ቤት አካባቢ ያኔ በሞተ ጊዜ በኮቪድ ጥብቅ የእንቅስቃሴ ገደብ ውስጥ ሳይቀር ሰዎች በቤታቸው አልተከተቱም። በገፍ ነው በአደባባይ ፈንቅለው የወጡት። አንዳንዶቹም የአስከሬኑ አጠገብ ለመድረስ በነበራቸው ፍላጎት ምክንያት ከፖሊስ ጋር ደም የተፋሰሱበት ነውጥ ሁሉ ተነስቶ ነበር። ማራዶና ልክ እንደ ሚቲካል ፊገር ነው በአርጀንቲና እንደ አንድ ዝም ብሎ እንደ ትልቅ ተጫዋች ብቻ መቁጠር የተጽዕኖን መጠን ማሳነስ ነው። አሁን አንደኛው ካርሎስ ዲያዝ የሚባሉ ከተከሰሱት ሰባት ሰዎች መካከል አንደኛው የሳይኮሎጂስቱ ጠበቃ ናቸው። ሁሉም ሰው የድሮ ዶክተሮቹም፣ የድሮ ሳይኪያትሪስቶቹም፣ የድሮ ሳይኮሎጂስቶቹም፣ ነርሶቹም ለሕክምና አስቸጋሪ ሰው እንደሆነ ያውቃሉ። መድኃኒት የማይወስድ ሜዲኬሽን የማይወስድ ለስነ ልቦና እርዳታም የማይመች ሰው እንደሆነ ሁሉም ሰው ያውቃል። ለምን እንግዳ ሆኖ ለክስ እንደደረስን አላውቅም። የማራዶና አስቸጋሪ ባህርያት ረጅም ጊዜ የታወቁ ናቸው። አሁን እንግዲህ ብዙ ሺህ ዶክመንት፣ አስራ ስድስት ሺህ ዶክመንት ድረስ የተዘጋጀው ረጅም ጊዜ የፈጀ ምርመራ ነው። የጽሁፍ መልእክቶች፣ የስልክ ቅጂዎች ሁሉ ማስረጃ ሆኖ ይቀርባሉ። አንዱ ከቀረቡት መካከል አንደኛው ልጆቹ መጥተው እንዳይወስዱት፣ እነ ዳልማ የእሱ ልጆች መጥተው እንዳይወስዱ፣ አንደኛው የሰርጂዮ አጉዌሮ ፍቅረኛ ነበረች እንደሚታወቀው ልጅም አላቸው፣ መጥተው እንዳይወስዱት፣ ምክንያቱም እንደዛ ከሆነ ገንዘባችንን እናውቃ እናጣለን የሚል ቴክስት ተገኝቷል፣ እንዲህ እንዲህ አይነት ነገር ተገኝቷል ይላሉ። መጨረሻ ላይ ግን ምን ያህል ጊዜ እንደሚወስድ አይታወቅም ችሎቱ በአደባባይ ተከፍቷል እና ጠበቃው ቀብ ሄጉ ዲዬጎ ማራዶና ልጆቹ፣ የሚወዱት ሁሉ ደግሞ የአርጀንቲና ህዝብ ፍትህ ይፈልጋል፣ ለአራት ወር ለዚህ እንሟገታለን ብለዋል። መጀመሪያ ላለፈው ሰኔ ነበር ይሄ ችሎት ቀጠሮ የተሰጠው አልሆነም። ከዛ ደግሞ ላለፈው ጥቅምት መስከረም፣ መጨረሻ በእኛ ለዛ ነበር የሆነው አልሆነም። በመጨረሻ ይሄ ሆኗል። እና እንደሚሞት ያውቁ ነበር ነው ሰዎቹ፣ ህይወቱ ሊያልፍ እንደሚችል የነበረበት የጤና ሁኔታ ያስታውቅ ነበር። ስለዚህ በቂ ያልሆነ እነሱ ናቸው ኃላፊነት የወሰዱት የሀውስ ሆስፒታላይዚንግ የሚሉት በቤቱ ነበር ህክምና እንዲያደርግ የተደረገው፣ ከአእምሮ ቀዶ ህክምና በኋላ ከጭንቅላቱ ቀዶ ህክምና በኋላ። አንደኛው ዶክተር ኒውሮሰርጅን ነው ቀዶ ህክምናውን ያደረገለት እንዲያውም ፎቶግራፍ ሁሉ ያዳነኝ ይሄ ነው ምናምን ብሎ ሶሻል ሚዲያው ላይ ሁሉ ለጥፎት እንደነበር አስታውሳለሁ በጊዜው እና ኔግሊጀንስ ነው ችላ በማለት ነው ህይወቱን እንዲያልፍ ያደረጉት ይላሉ። ከዛ ደግሞ የሚቀርቡ አንዳንድ እንግዳ ነገሮች አሉ። ለምሳሌ እሱ በተለያየ አይነት ምርመራ ስለነበር ያስፈልገው የነበረው ወደ ሶስት መቶ ሊትር ሽንት ነበር የተወሰደው የሽንት ሳምፕሉ ሶስት መቶ ሚሊ ሊትር ማለት ነው። ከዛ ውስጥ መጨረሻ ላይ ጠፍቶ በኤክስፐርት አሰስመንት የተለያዩ ነገሮችን የድራጉን መጠን የሜዲኬሽኑን መጠን ሁሉንም ነገር ለማወቅ በሚል መጨረሻ ላይ ሀያ አራቱን የተገኙ ለምሳሌ ለቶክሲክ ነገር አለ ተብሎ አናላይዝ እንዲደረግ የሚፈለግ ከሆነ ቶክሲኮሎጂካል አናሊስስ የሚሉት አለ ለሱ በትንሹ 50 ሚሊ ሊትር ያስፈልጋል። 24 ሚሊ ሊትር ነው የተገኙ። መጀመሪያ ግን የነበረው 300 ሚሊ ሊትር የት ሄደ? ሌላው 200 ምናምን ሚሊ ሊትር። ስለዚህ አንዳንዴ ሰፊሽንት የሆነ አናሊሲስ መስራት አትች ማለት ሜዲካል አናሊሲስ መስራት አትች ማለት ነው። እንደዛ ነው የሚሉት። አጠራጣሪ ሼዲ የሆኑ ነገሮች አሉት። እነዛ ሁሉ ነገሮች ናቸው እንግዲህ የሚጣሩት። ህይወቱ ባለፈበት ጊዜ ኩላሊቱ ሳንባው ጉበቱ ሁሉ ዳሜጅድ ሆኖ ነበር ህይወቱ አልፎ ሲገኝ ፎረንሲክ አናሊሲስ ሲሰራ እና አስከሬኑ አብጦ በጣም ትልቅ ሆኖ ነበር። ለሰዓታትም ሞቶ አጠገቡ ማንም ሰው አልነበረም። ለብቻው ነበር የሞተው ዲዬጎ ማራዶና። በአርጀንቲና ህዝብ ሁሉ እንደዛ የሚወደድ ቤተ እምነት ሁሉ አለ፣ በማራዶና ስም የተጠራ ቤተ እምነት ሁሉ አለ። እንደዛ የሚወዱት ሰው መጨረሻ ላይ ብቻውን ምናልባትም እያጣጣረ የሚደርስለት ሰው ስላልነበር ነው ይላሉ። አጠገቡ ተጨማሪ ኦክስጂን የለም፣ ሜዲካል አላርም የለም፣ ዊልቸር የለም። እንደዛ በክፉ ለታመመ በቅርብ ጊዜ ከባድ ሰርጀሪ ላደረገ ሰው ይሄ ሁሉ ነገር አልተደረገም። ስለዚህ ሰባት ሰዎች ተከሰዋል። አሁን እሱን በተመለከተ ረጅም ጊዜ የሚፈጀው በዚህ ምክንያት ነው። ዳልማ ማራዶና ከልጆቹ መካከል አንደኛዋ አሁን ቶሎ ፍትህ እንፈልጋለን ሰዎች ገድለውታል ብለን አናምንም፣ እንዲሞት አድርገውታል ግን ብለን እናምናለን። እንዲሁ አልሞተም፣ በቸልታ ነው የሞተው ይላሉ። ሂምናሲያ የሚባልን ቡድን ማሰልጠን እንደተወ አካባቢ ነው ህይወቱ ያለፈው። ያው አንድ ጊዜ ሂምናሲያን ለማየት ወደ ስቴዲየም ሄዶ ነበር ሪዛይን ካደረገ በኋላ። ከዛ አልቻለም በረፍት ሰዓት ላይ ስቴዲየሙን ትቶ ወጣ እና ከጭንቅላቱ የውጭኛው ክፍል ላይ የደም ጥርቅም አለ በሚል እሱ በሰርጀሪ እንዲወገድ ተደረገ። በኋላ ግን ቤቱ ነው የሄደው። ያው ህይወቱ በሙሉ ትክክል አልነበረም። ይታወቃል። የማራዶና ዲመንስ የሚባሉ አሉ። ደምታቂው ገና ባርሴሎና ከነበረበት ጊዜ ጀምሮ ኮኬን ይወስድ ነበር። ከ1982 ጀምሮ ወደ ናፖሊ ሲሄድ በኔፕልስ ማንም ሌላ ተጫዋች ሊደግሞ የማይችል ገድል የሰራ ቢሆንም ግን ለካሞራ ተጋለጠ፣ ለትልልቅ የእጽ አለቆች ተጋለጠ እና በዛ ምክንያት ከዛ መውጣት አልቻለም እና ህይወቱ በሙሉ ትክክል አልነበርም። አንዴ ወደ ኪዩባ ሄዶ በፊደል ካስትሮ እርዳታ ከሞት አገገመ፣ ከሞት ደጃፍ ተመለሰ። ሌላም ጊዜ እንደዚሁ ስልሳዎቹ አካባቢ ሁሉ ይደርሳል የሚል ሰው እኳ አልነበርም። ሁለት ሺ አራትም ላይ እንደዚሁ የቦካ ጁኒየርስን ጨዋታ በላ ቦምቦኔራ አያለው ብሎ እዛው ስቴዲየም ውስጥ ወደቀ። ሌላ ጊዜ አርጀንቲኖስ ሁኒዮርስን ጨዋታ ለማየት ሄደ፣ እዛውም እንደዚሁ የልብ ህመም አጋጠመው እና ሰዎች የዛሬ ሀያ ዓመት ከሆስፒታል ውጪ በሺ ተሰልፈው ሻማ አብርተው እንዳይሞትባቸው ሲጸልዩ ሲለማመኑ ነበር እና በተደጋጋሚ ከሞት ሲያልፍ ሲያመልጥ አንድ ዳንኤል ኤድዋርድስ የሚባል ሰው ምን ይል ነበር? አያም ዲዬጎ ለዘላለም እኖራለሁ እያለ፣ እንደ ጨዋታም ቢሆን የቢትልስ አማላት በሙሉ ካላለፉ በስተቀር እኔ አላልፍም ቢል የነበረ ነው። እንዲያውም አንዳንድ ሰዎች ስልሳ ቤቱ ደርሶ እንዴት እዛ ድረስ ቆየ ይላሉ። ኤክሰስ ነበር ህይወቱ፣ ዶክተሮቹ የሚሉት ይሄንን። ማን አያውቅም? የማራዶናን ህይወት ማን አያውቅም? እንደዛ በህመም ተይዞ በነበረበት ጊዜ እኮ እጽ የሚጠይቅ ነው ይሄ መድኃኒት ይሰጥ ሲባል እንቢ የሚል ነው ሰው። የአርጀንቲና ሰውን ማና አያውቅም? እንደው የምንወደው ስለሆነ የሆነ ሰው ገድሎት ይሆናል ወይ ለሞት አብቅቶት ይሆናል። ስለዚህ የማሳበቢያ ኃጢአቱን የሚሸከም የሆነ ሰው ይፈለግ በሚል ካልሆነ በስተቀር ስለ ማራዶና ህይወት ማና አያውቅም። የፐብሊክ ህይወት እኮን የኖሩ የወጣ የገባበት ሁሉ ይታወቃል። እና እኛ ሰበብ እንድንሆን ተፈልጎ ካልሆነ በስተቀር የእሱን ህይወት ማና አያውቅም። የእነሱ ክርክር እንደዛ ነው። ሊዮፖልዶ ሉኬ የብሬን ሰርጀን ነው። አውጉስቲና ኮሳቾቭ ሳይኪያትሪስት ነች። ካርሎስ ዲያዝ ሳይኮሎጂስት ነው። ናንሲ ፎርሊኒ እና ማሪያኖ ፔሮኒ የሚባሉ አስተባባሪዎች ነበሩ። ሪካርዶ አልሚሮን ነርስ እና ፔድሮ ደ ስፓኛ ዶክተር፣ እነዚህ ናቸው የተከሱ። ስምንተኛም ተከሳሽ አለች፣ ዳህያና ማድሪድ የምትባል። እሷ ደግሞ እኔ ለብቻ የችሎት የታይልኝ ብላ የእሷ ክስ መታየት የሚጀምረው ከመጪው ሐምሌ ጀምሮ ነው። የሰባቱ ሰዎች ሂደት ግን እየታየ ነው ያለው እና የማራዶና ቤተሰቦች በፍጥነት መልስ እንፈልግ አንድ ባውዛ የሚባል ሰው በምንም ዋጋ ቢሆን ማን ነው ማራዶና ለሞት ያበቃው ተብሎ የሆነ ሰው ላይ እንዲሳበብ መፈለግም ግን አለ እና የሚዲያ ትሪቢዩናል ሆኗል። አሁን በሚዲያ በሙሉ የሚባለው ነገር ልክ እንደዛ ነው። መጥፎ ነገር ደግሞ እሱ ነው፣ ሰዎቹ ባያጠፉም እንኳ ሚዲያ ላይ ነገሩ የሚሰጣ ከሆነ ፍርድ የሚሰጠው ብይን የሚሰጠው በችሎት ሂደት ሳይሆን ዳኞቹም በአርጀንቲና ቴሌቪዥኖች፣ በጋዜጦቹ የሚወጣውን ዘገባ በሬዲዮ ቶክ ሾዎች ላይ የሚቀርቡትን አስተያየቶች፣ ኤክስፐርት አስተያየቶች በሙሉ ይሰማሉ። በፍርድ የተያዘ ጉዳይ የሚዲያ ስፔክታክል መሆን የሌለበት የዳኞቹን ርትዕ እንዳያዛባ ፍትህ እንዳያዛባ ስለሚፈለግ ነው ይላሉ። ለማንኛውም አርጀንቲናዎቹ ያኔም ህይወቱ እንዳለፈ አንዱ ምን አለ፣ የሆነ ከኔ ውስጥ የሆነውን አካል በሞት እንዳጣው አይነት ነው፣ እንደ አባት ህልፈት አይነት እንደ እናት ህልፈት አይነት ከውስጥ ካለ ማንነት ውስጥ አንዱን በሞት እንደ መነጠቅ አይነት ነው ይላሉ። ሀያ ብሎክ ሰልፍ ነው የነበረው። እሱ የሞተ ጊዜ ኮቪድ ነው በጣም ጥብቅ ቁጥጥር ነበር። ደግሞ በአርጀንቲና ከብራዚልም ከምንም የተለየ ነበር። ብራዚላውን በጣም ብዙ ሰው ነበር የሞተው መጀመሪያ አካባቢ። በአርጀንቲና መጀመሪያ አካባቢ ብዙ ሰው አልሞተም። ልክ የሞቱ ዜና እንደተሰማ ግን ህዝቡ ሁሉ ተገልብጦ በቦነስ አይረስ የአቶሚክ ቦምብ እንደወደቀ አይነት ድንጋጤ ነበር የተፈጠረው ይላሉ። እንደታመመ ጤናው ትክክል እንዳልሆነ እየታወቀ ይሄዳል። ሲና ሎዋ የሚባለውን ቡድን ያሰለጥናል። ኔትፍሊክስ ሁሉ በጣም ቆንጆ ፊልም ሰርቶለታል እዛ ላይ ግን በህመም ምክንያት ያቋርጣል። እንደገና ወደ ዲመኖቹ ይመለሳል፣ ወደ ሱሶቹ ወደ ድራጉ ወደ ምኑ ይመለሳል። ወደ መጠጡም ወደ ከዛ ወደ ከፋውም ነገር መጨረሻ ላይ በክብር ነበር የተሸኘው። ግን አላለቀም። ያኔ ፕሬዚደንቱ መጡ። አልቤርቶ ፌርናንዴዝ የሚባሉ ነበሩ። ያን ጊዜ ወደ ቤተ መንግስታቸው፣ ካሳ ሮሳዳ ወደሚባለው ቤተ መንግስታቸው ተወሰደ። ሄዱ የአርጀንቲናን ባንዲራ አለበሱት። ሄደው የአስከሬኑን ሳጥን ነካ ነካ አደረጉና እዛው ቆመው አነቡ። እና ሙሉ አርጀንቲና አብሮ ነው ያነባው ያን ጊዜ እና በጣም ስለሚወዱት ሞቱ፣ እንዲሁ ነው ብለው አያምኑ። እንዲሁ ነው ብለው ማመን የፈለጉም አይመስልም። ግን ደግሞ አጠራጣሪ ነገሮች አሉ። አቃቤ ሕጉ እውነት አለ፣ ገጽ በገጽ ክሱን ስናቀርብ እናቀርባለን ብሏል። የኦፕኒንግ ስቴትመንቱ ላይ እና ብዙ ዲቴይሎች ናቸው እየወጡ ያሉት። ስለዚህ እሱን እንግዲህ ለአራት ወር የቦነስ አይረስ ፍርድ ቤት ያየዋል ማለት ነው። አዎ አድማጮቻችን፣ የነበረን ቆይታ ይህንን ይመስል ነበረ። አብረናችሁ ቆየን እስካሁን ድረስ። የአራዳ ኤፍ ኤም ሌሎች ፕሮግራሞች ደግሞ ወደ እናንተ መድሳቸውን ይቀጥላሉ። መልካም ጊዜ እንላችሁ።